የዛሬን አያድርገውና እንዲህ እንደ ዛሬው አደብ ሳይገዙ በፊት እንደ ጣሊያን ነገሥታትና መሪዎች እብሪተኛና ከእኛ በላይ ማንም የለም ባይ የለም ነበረ። እብሪታቸውም እላፊ ስለነበረ ይጠሩ የነበሩት ንጉሥ ተብየውን ሳይሆን አምላክ ወይም አማልክት ወይም ደግሞ ጋርስ እያሉ ነበረ። እውነትም እንደ ስማቸው ከእነሱ በላይ አማልክት አለ ብሎ የመጣን ሁሉ በተቻላቸው መጠን ለማጥፋት ሲጥሩና ሲደክሙ እንደኖሩ ታሪክ ያስረዳናል። ከእነዚህም ውስጥ ጎላ ጎላ ያሉትንና ድፍን ዓለም የሚያውቃቸውን አንድ ሁለቱን አጠር አድርገን እናቀርብና ዓለም ልብ ያላለውና ከዓለማችንና ከኢትዮጵያ ጋር በተያያዘ የተፈጠረውን አንድ አስገራሚ ጉዳይ እናጫውታችኋለን። ይህንን ልዩ ፕሮግራም ታሪኩ ከአራት ኪሎ አዘጋጀው እኔ ሸጋ ዋደግ ጋር የነበረ ሲሆን ይህን የመንግሥት ሠራዊት አባል የነበረና የአምሳ አለቃ ወታደር የእግዚአብሔር መንፈስ ስላደረበት በጠላትነት ተነስተውበት ምን ያህል እንዳሰቃዩትና ስንት ጊዜ ሲገሉት ሲነሳ ሲገሉት ሲነሳ እንደነበርና በመጨረሻም እንዳይነሳ ፈርተው ቅዱስ ጊዮርጊስን እንደ ስንዴ ያስፈጩ መሪዎች መሆናቸውን ስናስብ እውነትም ሰው እንዳልነበሩና የሌላው አማልክት ዝርያዎች እንደነበሩ ያስረዳናል። ይህ ታሪክ ደግሞ እኛ ኢትዮጵያውያን ብቻ የምናወራው ጉዳይ ሳይሆን ታሪኩም እነሱ የተቆረቆሩለትና ቅዱስ ጊዮርጊስ የገደለው የዘንዶ ምስል ጣሊያንን ጨምሮ በድፍን የዓለም ቤተ ክርስቲያናት የሚታወቅና ያለ ነው። ሁለተኛው ድፍን ዓለም የሚያውቀው የጣሊያን አማልክት ከቅዱሳን ጋር የገጠሙት ውጊያ ደግሞ በቀጥታ ከእግዚአብሔር አንድያ ልጅ ከሆነው ከክርስቶስ ኢየሱስ ጋርና ከደቀ መዛሙርቱ ጋር ሲሆን ያኔም ብዙ ሀገራትን በኃይል ወርረው ይገዙ የነበሩት እነሱ ስለ ነበሩ እስራኤልንም ወይም ኢየሩሳሌምንም ይገዙ የነበሩት እነዚሁ የጣሊያን አማልክት በመሆናቸው ክርስቶስን እንዴት አሳልፎ እንደሰጡት መንገር የሚያስፈልግ አይመስልንም። ምክንያቱም የኢየሱስ ክርስቶስ ታሪክና ወንጌሉም በዓለም ሁሉ ይሰበካል ተብሎ በተነገረው ትንቢት መሠረት ለዓለም ሁሉ ተሰብኮ ሁሉም አውቆታልና፣ ከዚያ ይልቅ እንደው አንዳንድ ነገሮችን አንስተን ብንጫወትና፣ እነሱ እኮ አሳልፎ የሰጡትና ያስገደሉት መንግሥታችንን ሊነጥቀን ነው ብለው ፈርተው ነው እንዳንል ክርስቶስን ሲጠይቁት በግልጽ እኔ መንግስቴ ከዚህ አይደለችም፣ መንግስቴ ከሰማይ ናትና ብሎ ነግሯቸዋል። መንግስቱ ከእግዚአብሔር ዘንድ እንደነበረ ሲያረጋግጥላቸውም ስለ ግብር በጠየቁት ጊዜ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ለምድራዊ መንግስት ግብር መክፈል ተገቢም እንደሆነ አረጋግጦላቸዋል። ታዲያ ምድራዊ ሥልጣን እንደማይፈልግና በመንግሥት ላይም አመጻ አስነስቶ ተነስ ታጠቅ ዝመት ያላለን ሰውን ሊያድን የመጣን የሰውና የእግዚአብሔር ልጅ ለምን ለሞታ አሳልፎ ሰጡት? እሺ እሱን አሳልፎ የሰጡት አይሁዶችን ለማስደሰትና በስህተት ነው ብንል እንኳን ክርስቶስን ካስገደሉ በኋላስ ለምን ደቀ መዛሙርቱን ማደን ቀጠሉ? ከገደሏቸውና ካስገደሏቸው ደቀ መዛሙርት አንዱ የራሳቸው ዜጋ የነበረውና ሮማዊውን ያውም ጎበዝና ታማኝ ወታደራቸው የነበረውን ቅዱስ ጳውሎስን ጭምር እስከ መግደል ምን አደረሳቸው? ይህንን ስንል እውነትም እነዚህ የጣልያን ነገሥታት ይቅርታ አማልክት ማለቴ ነው ሰው ብቻ አልነበሩም ወይም አምላካቸውም አምልኮታቸውም አመለካከታቸውም የሌላ ነበር ያስብለናል። ምክንያቱም መጠሪያቸው ቃሉ ራሱ በአማርኛ ሲተረጎም አምላክ ሲሆን በእንግሊዘኛም ጋድ ነው። የሚገርመው የእንግሊዘኛው ቃል እነሱንም ጋድ፣ የሁሉ ፈጣሪ የሆነውንም እግዚአብሔርንም ጋድ ይለዋል። ልዩነቱም የመጀመሪያው ፊደል ካፒታል ጂ ለፈጣሪ ስሞል ጂ ስትሆን ለጣዖት ወይም ለአማልክቷ መሆኗ ብቻ ነው እንጂ ለሁለቱም ጋድ ብሎት አርፎታል። የሆነው ሆኖ ሦስተኛውንና በጣም አስገራሚ የሆነውን የጣሊያን መሪዎችን እብሪትና ከሃይማኖትና ከሃይማኖተኞቹ ጋር ያደረጉትን ውጊያና በምድራችን ላይ ማንም ተሸንፎት የማያውቀውን ሽንፈት ወይም ቅስም የሚሰብር ሽንፈት ወይም ደግሞ ክሬሽንግ ድፊት የሚሉት አይነት ሽንፈት እንዴት እንደቀመሳቸው እናጫውታችኋለን። ተከታተሉን የዓለም ሀያል ሀገራት መሪዎችና ንጉሶች የጥንቱም ሆኑ የአሁኖቹ ጠንቅቀው የሚያውቁትና ተጠንቅቀው ይኖሩ የነበሩት አንድ ሚስጥር ነበረ አሁንም አለ ይህ ታላቅ ነገር ግን ከዳግማዊ ሚንሊክ በስተቀር የሚያውቀው መሪም ሆነ ሕዝብ ያለ አይመስልንም እሱም ኢትዮጵያን በኃይል ወሮ መያዝና መግዛት እንደማይቻል የአንዳንዱ ሀያል ነኝ የሚል መንግሥት ሁሉ ጠንቅቆ የሚያውቀው ጉዳይ ነበረ አሁንም ነው እናም ብሪተኞቹ የጣልያን አማልክት ግን አማልክት ናቸውና ከኛ በላይ የምን አምላክ አለ ያሉ ይመስላል። ደፍረው ከሌሎቹም ጋር ተባብረው ሊወሩን መጡ። ያው ታሪኩን እንደምታውቁት ተሸንፈውና ተዋርደው ተመለሱ። የሁለተኛውን ጊዜ ወረራም እንኳን እናንተ ኢትዮጵያውያኖቹ ቀርቶ ሌላውም የሚያውቀው ጉዳይ ስለሆነ አንዘረዝርም። ከዚያ ይልቅ ከሁለቱም ድል ጀርባ የነበረውን አስገራሚ ጉዳይ እንካችሁ። በመጀመሪያው የጣሊያን ወረራ ዳግማዊ ሚኒልክ የወሰዱት የመጀመሪያው እርምጃ። በዜግነቱ ጣሊያናዊ የነበረውን የሰማዕታቱን የቅዱስ ጊዮርጊስን ታቦት ይዘው ነበረ ወደ አድዋ የዘመቱት። ሚስጢሩ ደግሞ የኢትዮጵያን ዳር ድንበር የሚጠብቀው አንዱ ቅዱስ ጊዮርጊስ እንደሆነ ያውቁ ስለነበረ ነው። እናም ጣሊያኖቹ ድሮ ስድስት ጊዜ ገለው በሰባተኛው ባስፈጩት ዜጋቸው እርዳታ አፈር ልሰው ተሸነፉ። ሁለተኛው ግን ለወረራ ሲመጡ እርግጠኞች ሆነው ነበር የመጡት። ምክንያቱም የወቅቱ የኢትዮጵያ ንጉስ የነበሩት ኃይለ ሥላሴ የኢትዮጵያና የኢትዮጵያ አምላክ ቀንደኛ ጠላት ከነበሩትና አሁንም ከሆኑት ከእንግሊዝ ንግሥትና ቤተሰቦች ጋር በጣም የጠበቀ ወዳጅነት መስርተው ስለነበረ ነበረ። እናም ጣሊያኖቹ ኢትዮጵያን ሲወሩም እንደ ሚኒሊክ አላደረጉም። ከዚያ ይልቅ ወደ ዋናው የኢትዮጵያና የእምነቷ ጥላት ወደ ሆነችው እንግሊዝ ሄዱና አስጥሉኝ፣ አድኑኝ ብለው የሙጥኝ አሉና አረፉት። ጣሊያንም ሰተት ብላ አዲስ አበባ ገባች። በሰው ነጻ ፍቃድ ጣልቃ የማይገባው ፈጣሪም አልተጠየቀም እርዳኝም አልተባለምና ለጊዜው ዝም ያለ ይመስላል። በኋላ ግን የሕዝቡ ለቅሶ እምባና ጸሎት ይሁን ሌላ እንጃ። አንድ ተአምር ተፈጠረ። ጣሊያኖች ቀንደኛ አርበኛ የሚሉትንና የሚፈሩትን አሳደው መግደልና የተማረከውንና በጣም የሚፈሩትን ሀገራቸው ጣሊያን እየወሰዱ በጥብቅ እስር ቤት ማጎሩን ተያያዙት። እናም ከኢትዮጵያ ተወስደው ሮም ላይ ከታሰሩት የኢትዮጵያ አርበኞች ውስጥ አስገራሚና የጀግኖች ጀግና መባል የሚገባቸው ሀበሾች ብቅ አሉ። ከእነዚህ ውስጥ አንዱ አብዲስ አጋ ሲሆን ይህ ሰው ከጣሊያን እስር ቤት አምልጦ በመውጣትና የጣሊያን ወታደራዊ ካምፕ ዘቦችን በባዶ እጁ ገድሎና የካምፑን የጦር መሳሪያ ዘርፎ ጫካ በመግባት መግባት የጣሊያን ዜጎችንና ሌላ ሀገር ዜጋ የሆኑ እስረኞችን በማስፈታት ወደ ጫካ ይዟቸው ገብተው ሁሉንም ለአንድ ዓላማ እንዲሰለፉና የጣሊያንን መንግሥት ተዋክተው ሞሶሎኒን ለማስወገድ እንዲተባበሩ አደረገ። በዘረፈው የጦር መሣሪያ ራሱ አሰልጥኖና አስታጥቆ ሌሎች ካምፖችንና እስር ቤቶችን እየሰበረ እያስፈታና እየዘረፈ በቂ ሠራዊት በማደራጀት በቀጥታ የጣሊያንን መንግስት መውጋት ጀመረ። የሚገርመው ነገር ጣሊያን ኢትዮጵያን ወራ ይዛለች፣ አንድ ኢትዮጵያዊ ደግሞ ብቻውን የራሳቸውን ዜጎች ይዞ ብዙ ከተሞችን ማጥቃትና መያዝ ጀምሮ አቪያን ነፃ ለማውጣት አመራ። መንግስቱንም ገልብጦ የወረሯትን የማርያምን የአስራት አገር ኢትዮጵያን ባንዲራ በሮማ አደባባይ ላይ በራሳቸው በሮማውያን ጭምር እንዲውለበለብ አድርገው የኢትዮጵያንና የልጁን ጠላቶችና አማልክት ነን ባዮችንና ዘሮቻቸውንም ተበቅሎ በድል አጠናቁታል። ለዚህም ነው ከላይ ስንጀምር የሮማውያንን ሽንፈት በዓለም ላይ ማንም ተሸንፎ የማያውቀው ክራሽንግ ዲፊት የሚሉት አይነት ቅስም የሚሰብር ውርደትንም ያስከትልና አንገትንም የሚያስደፋ ሽንፈት በማለት አፋችንን ሞልተን መናገር እየደፈር ነው። ክቡራንና ክብራት የሸጋዋ ዩቲዩብ ታዳሚዎች፣ የዚህን እጅግ አነጋጋሪና አስደናቂ ለማመን የሚከብድ ሰው ታሪክ እንደ ሰማችሁት ወደ እናንተ አቀረብን። በሚቀጥለው ዝግጅታችን ሰፋ ያለ ማብራሪያ አለ።